ይህንን ኬክ የመሰለ ዳቦ እንዴት እንደጋገርኩት እና እንጀራም ደግሞ ጋግር ያለው ማለት ነው። በጣም ነው የሚያምረው፣ ዳቦው ራሱ ከምላችሁ በላይ በመዳን ቤት ውስጥ ነው የሰራሁት። በጣም ነው የሚያምረው። ከዛን እንደገና ደግሞ እንጀራም ጋግር ያለው፣ ለበዓል ለረመዳን ለጾም ፍቺ በዓል ዝግጅት እያደረግኩ ነው። ሙሉ ቪዲዮውን ደግሞ እስቲ ዳቦውንና እንጀራውን የጋገርኩበትን ቀጣይ ቪዲዮ ላስገባላችሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋ ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለመላው ለእስልምና እምነት ተከታዮች እንኳንም ለኢድል ፈጠር በዓል በሰላም አደረሳችሁ፣ አብሮ አደረሰን። እጅግ በጣም ደስ ብሎኛል፣ ምክንያቱም አላህ ስብሓነ ወተዓላ ስለፈቀደ ጾሙንም ጨርሰን ደግሞ በዓሉንም ለማክበር ደግሞ በቅተናል። አልሐምዱሊላህ ረቢል አለሚን ለአላህ ምንም አይሳነውም ነውም። አልሐምዱ ላ ለዚህ ቀን ያደረሰን ለቀጣይ ዓመት ከቤተሰቦቻችን ጋር እኛም ባለንበት ሰላም ሆነን ለቀጣይ ዓመት በሰላም የምንደርስ አላህ ያድርገን። መሃል ላይ አስራ አንድ ወራቶች አሉ። እነዛን አስራ አንድ ወራቶች ደግሞ በኢባዳ እናሳልፋቸው። ረመዳን ላይ የምናደርጋቸውን ኸይር ስራዎችን በነዚህ አስራ አንድ ወራቶችንም ደግሞ ማድረግ አለብን። ኸይር ስራ መቼም ቢሆን ስለማይቋረጥ ማለት ነው። ስለዚህ ባላችሁበት ሁሉ መመዳን ቤት ያላችሁ በሀገር ቤትም ከሀገር ውጭም ያላችሁ የእስልምና እምነት ተከታዮች በዓሉን የሰላም የፍቅር ያደርግላችሁ። ውድ እህት ወንድሞቼ አላህ ስብሐነ ወተዓላ ስለፈቀደ እኛን እድለኞች አድርጎን ረመዳንን ጨርሰን ደሞ ለመፍታት በቅተናል። አልሐምዱልላህ ረቢል አለሚን። እህት ወንድሞቼ እንግዲህ ለበዓል ዝግጅት እያደረግኩ ነበረ። መዳሜ ቤት ውስጥ ስለሌለች ወደ ሌላ ቦታ በዓሉን ለማክበር ስለሄዱ እንዳሳየዋችሁ ዳቦ ጋግሬ እንጀራም ደግሞ ባለኛ አቅም፣ መቼም ሰው ቤት ነኝ ያለሁት እና የጤፍ እንጀራ መቼም አትጠብቁም ማለት ነው። እና ባለኛ አቅም ብቻ በዓሉን ለየት ለማድረግ ፈልጌ አሪፍ በሆነ መልኩ እያያችሁት እንዳላችሁት ማለት ነው በአቅሜ የምትሆን ትንሽ እንጀራ ጋግር ያለው ማለት ነው። በተለይ ደግሞ ሙሉን ፕሮግራም ይሄን ነገር ያሳየዋችሁ መጀመሪያ ስሰራ ያለውን ነው። ቀጣይ ደግሞ ሙሉን በዓሉን ሳከብር ያለውን ነገር ደግሞ ልብሴን፣ ሁሉን ነገር በደንብ አድርጌ ያሳያችኋለሁ። እህት ወንድሞቼ፣ ስደት ላይ ያለን ልጆች ብዙ ጊዜ እንደዚህ ሶሻል ሚዲያ ላይ ካሉ እህት ወንድሞቻችን ጋር ነው በዓል የምናሳልፈው እንጂ የእኛም ሰው የምንለው የለንም። አረቦቹም እንግዲህ ያው የሉም እቤት ማለት ነው። እኔን ቤት ተውኝ ሂደዋል ማለት ነው። እኔም ደግሞ ደስ ብሎኛል ምክንያቱም በዓሉን ራሴ ዘና ብዬ ለማሳለፍ ይጠቅመኛል ብዬ ማለት ነው። ስለዚህ አልሐምዱሊላ እነሱ ጋር ብሄድ ስራ ነው የሚበዛብኝ እንጂ ሌላ ነገር አይበዛ እንትን አይልምኝም ማለት ነው። ስለዚህ እንጀራ እየጋገርኩኝ ዳቦም ደግሞ መጀመሪያ ላይ አስገብቼላችኋለሁ። ምርጥ ዳቦ ነው እየጋገርኩት ማለት ነው። እንጀራውንም ደግሞ እያሰፋው ነው። ታውቃላችሁ፣ ያው በመጥበሻ ነው የምንጋገረው፣ ምጣድ የለኝም። በምጣድ ቢሆን ግን ያበደ እንጀራ ነበር የሚሆነው፣ በጣም ምርጥ ነበር ማለት ነው። እና በዚችን ባለችኝ አቅሜ እንግዲህ ምርጥ አድጌ ለመጋገር ሞክር ያለሁኝ፣ ሞያሺ ሞያሺ ይታይልሺ እያላችሁ አጨብጭቡ ማለት ነው። ሰምታችኋል። እንግዲህ በሰው ቤት ውስጥ እንጀራ አማረኝ ብዬ ከመቅረት ወይንም ለበዓል ደግሞ ሩዝ ከምበላና የአረብን ቂጣ ከምበላ የአገሬ እንጀራ ትሻለኛለች ብዬ እሷን እንግዲህ ጋግር ያለው ማለት ነው። እያያችሁት ነው የሆነት በጣም ነው የሚያምረው። የነጭ ጤፍ እንጀራ ነው የሚመስለው ማለት ነው። በጣም ነው የሚያምረው። እኔ ብዙም አረብ ቤት የኛ ሀገር እንጀራ ይሄ ቂጣ፣ ገንፎ እንጀራ ምናምን እንዲ አልወድም አረብ ቤት መስራት። ለምን እንደሆነ አላውቅም፣ ብቻ ግን እንደዚህ በዓል ሲሆን ግን እየሰራን እንደዚህ ራሳችንን ዘና ማድረግ አለብን። እንደምታዩት በጣም ነው የሚያምረው። እኔ ወድጃለሁኝ ማለት ነው። ቂጣና ሩዝ በልቼ በዓልን ከማሳልፍ በባህሌ መሰረት እንጀራዬን በልቼ ባሳልፍ ይሻለኛል ብዬ ይሄው ፕሮግራም ያለው። እንደምትወዱትም ተስፋ አደርጋለሁ ማለት ነው። እንጀራውንም ደግሞ እንግዲህ መጀመሪያ ላይ አይታቸዋል። አብክቻው ሙሉ ነገር አቅጠኛ አሳድሬው አጥልዬ ውሃውን ካነሳሁት በኋላ ነው እንግዲህ እየጋገርኩት ማለት ነው። መጥበሻው ግን ብዙም አልተመቸኝም ማለት ነው። በጣም ትላልቅ አይን እራሱ እያወጣበት ነው ማለት ነው። መጥበሻ ብዙ ጊዜ እንጀራ በምጣድ ነው እንጂ በመጥበሻ ብዙም እንትን አይልም። ብቻ ግን በመጥበሻ የተጋገረ አይመስልም። በጣም ነው የሚያምረው ማለት ነው። የኔ በዓል ይሄን ይመስላል። የእናንተስ በዓል እንዴት አሳለፋችሁት? እስኪ የእናንተን ኮሜንት ላይ አስቀምጡልኝ። የኔ ዝግጅት ይሄ ነው ማለት ነው። ቀጣይ ደግሞ ሙሉ ዝግጅቱን ምን አደረግኩኝ ስበላ ስጠጣ ያለውንም ነገር በደንብ አድርገን ከኔ ጋር እናወራለን ማለት ነው ውዶቼ ለዛሬው ግን ይሄኛውን ያለኝን የዝግጅት ፕሮግራም ነው ያመጣሁላችሁ። ዳቦዬንና እንጀራዬን ነው ወጥ ምናምን ስሰራ ያለውን ነገር ስሰራ አላሳየኋችሁም፣ ምክንያቱም በጣም ቪዲዮ ስለሚረዝምብኝ ለዛ ነው ማለት ነው። ይህንን ቪዲዮ ግን እንደምትወዱትም ተስፋ አደርጋለሁ ሁላችሁም ማለት ነው። ዳቦውም ደግሞ እየጋገርኩ የነበረውን ያለውንም ነገር የዳቦውን በደንብ አድርጌ አሳያችኋለሁ። እንጀራውን እንግዲህ እንደምታዩት ሙሉ ለሙሉ ጋግሬ ጨርሻለሁኝ ማለት ነው ውዶቼ፣ ምንም እንደ ሀገራችን በጣም ልስልስት ያለ እንጀራ ነው ከምላችሁ በላይ ማለት ነው። እና ጭራሽኔ እንደውም እንደዚህ ይሆንልኛል ብዬ አልጠበኩም። አብሽም ትንሽ ጨምሬበት ነበር ምናምንና በቃ ልክ የሀገራችንን እንጀራ ነው የሚመስለው ጣዕሙ ራሱ ብትሉ ልስላሴው ብትሉ ማለት ነው እና ነገ ደግሞ አቅርቤ እየበላው ያለውን ነገር በዓሉ ላይ እንግዲህ ማለት ነው። እንግዲህ እሁድ ነው በዓሉ እንደምታውቁት እና ዛሬ ማለት ነው ዛሬ በዓሉ ስለሆነ ያለውን ነገር እንግዲህ በደንብ አድርገን እናያለን ማለት ነው። በቀጣይ እንግዲህ የእንጀራውን ፕሮግራም ጨርሰን ወደ ዳቦ ፕሮግራም ተመልሰናል ማለት ነው። እዚህ ጋር መጀመሪያ ያላሳየዋችሁ እርጎ ጨምሬበታለሁ ማለት ነው። እርጎ ያው ዘባዲ ማለት ነው፣ በአረብኛ ዘባዲ ታውቆታላችሁ። ዘባዲ ትንሽ ጨምሬበታለሁ ለስለስ እንድልልኝ ስለምፈልግ ማለት ነው። ያሉትን ነገሮች ብክንጅ ፓውደር ነል የምናምን ወተት አድርጌበታለሁ። ምክንያቱም ትንሽ የሆነ በቃ ፍርፍር ያለ ዳቦ ይሆናል። በመጀመሪያ ላይ ቪዲዮውን እንዳስገባውላችሁ ዳቦውን አይታችሁታል። እጅግ በጣም የሚያምር ከረሉ የሚያምር በጣም እንደ ኬክ በጣም ልፍት ብሎ እንት ያለ ዳቦ ነው። እንግዲህ ደግሞ እየበላሁን በቀጣይ የምቀርጽላችሁ ቪዲዮ ዳቦውን እየቆረስኩኝ ያለውን ፕሮግራም ደግሞ በቀጣይ ስለመለቅላችሁ የዳቦውን መጨረሻው ምን ሆነ ሳልቆርስ ነው ያሳየዋችሁ ማለት ነው ነው። ከበሰለ በኋላ አሳይቻችኋለሁ። ግን ደግሞ ቆርሼው ምናምን ያለውን ፕሮግራም ደግሞ በደንብ አድርጌ አሳያችኋለሁ። እንደምትወዱት አልጠራጠርም። በተለይ ሰው ቤት ሆናችሁ እንደዚህ አርጋችሁ እኔ በቃ አረብ ሀገር ከመጣሁኝ ይሄ የመጀመሪያ በዓሌ ነው። በቃ እንደዚህ ዘና ብዬ ምናምን መዳሜ ቤት ውስጥ እሳት ኖር ማንም ሰው በቃ ወንዶችም ሴቶችም በአጠቃላይ ሙሉ ለሙሉ ሌላ ቦታ ነው በዓል ሊያከብሩ የሄዱት። እኔ ብቻዬን ነበርኩኝ። ስለዚህ ተደብሬ በፊት ሀገር ቤት የምታደረጉትን ነገር እያስታወሳችሁ ምናምን ቤተሰቦች ጋ እኮ በሆኑ እኮ እንደዚህ እነሱ ጋር ነበሩ ማከብረው እያላችሁ ትዝታ ውስጥ ገብታችሁ አይምሯችሁን እንትን ከምትሉ እንደዚህ እያደረጋችሁ በዓልን አክብሩ ማለት ነው። አንዳንድ መዳሞች ይፈቅዳሉ፣ የምትፈልጉና ሰርታችሁ ብሉ ይላሉ። አንዳንድ መዳሞች ደግሞ ካፏ ብትናገርም ልቧ ግን አይፈልግም። ለዛ የኔ ቤት ደግሞ ብዙም ስለማቃቸው የኛን ሀገር ምግብ እዚህ ቤት ውስጥ አልሰራም። ጭራሹ ነው ማለት ነውና በጭራሽ አልሰራም። አሁን ግን እነሱ ቤት ስለሌሉ ይኔ የሰራሁት ማለት ነው። እንደዚህ ስኳሬን ስኳር አብሽ እርጎና ብክንጅ ፓውደር ፈነሌ ምናምን እንደዚህ አድርጌበታለሁ። ይሁን የሚሰጠው ጣዕም አለ። በነገራችን ላይ አብሹ ማለት ነው፣ አብሹ በርግጥ የኔ የተፈጨ አብሽ ስለነበረኝ የተፈጨ ነው ያደረኩበት። ከረሉን ትንሽ ቀይሮታል ማለት ነው። ግን ደግሞ እናንተ ይሄ ፍሬው ያልተፈጨው ቢሆን በጣም አሪፍ ነው ማለት ነው እህቶቼ እንግዲህ ዘይቴ ይሄንም ጨመረ ሁሉ ነገር ጨመራለሁ። እያቦካሁትም በደንብ አሳያችኋለሁ። እርግጠኛ ነኝ እንደምትወዱት ማለት ነው። ምክንያቱም ኬኩ ራሱ ከምላችሁ በላይ ምርጥ ኬክ ምርጥ ኬክ ነው የሆነው። በቃ ዳቦ ማለት ነው እና ኬክ ነው እያልኩ ምጠራው የራሴ ዳቦ አለልም ኬክ የሆነ ዳቦ ነውእና ስለዚህ ዳቦም ሲያምራችሁ የፈለጋችሁት ነገር እንደዚህ ሲያምራችሁ ራሱ እያጋገራችሁ መብላት ትችላላችሁ። አሁን ጨጨብሳ ራሱ ማለት ነው፣ ጨጨብሳ አሁን እንደዚህ ቂጣ ተጋግራላችሁ የሆነ በርበሬ ነገር እንደዚህ እንትን ነገር ካለ፣ አሁን ብዙ ጊዜ በርበሬ ከኢትዮጵያ የምታስመጡ ልጆች አላችሁ፣ እዚህም ደሞ ውጭ የምትሰሩ ልጆችም ደግሞ ማምጣት ትችላላችሁ ማለት ነውና በተለይ የኔ እንጃ ምን እንደምላችሁ በተለይ የኢትዮጵያን እንደዚህ ዳቦ ግር እንጀራ ስጋግር ምናምን በቃ አገሬ ነው ትዝ ያለኝ ማለት እና ቻ አልহামዱሊላ አላህ በሰላም አድርሶናል አላ አላህ የፈቀደው ነው የሚሆነው ማለት ነው ስለዚህ ለቀጣይ አመት ደግሞ አገራችን ላይ ሆነን ቤተሰቦቻችን ጋር እናከብራለን ብዬ ተስፋ አደርጋለሁ ዋናው ነገር ግን የትም ሆንም የትም ሆን አላህ Subhanahu በሰላም ለአመቱ ያድርሰን ቀጣይ አመት አላህ ከፈቀደ ሀገራችን ላይ ነን፣ አላህ ካልፈቀደ ደግሞ እዚሁ ባለንበት ነው የምንሆነው ማለት ነው። ዋናው ነገር ግን በሰላም መድረስ ነውና አላህ ስብሃነሁ ወተዓላ ለቀጣይ አመት በሰላም እያድርሰን። እንደምታዩት እንግዲህ እጅግ በጣም አሪፍ ነው ማለት ነው። ሊጡን እንደምታዩት በጣም ልስልስ አድርጌ ነው ያቦካሁት። በጣም አላደረኩትም ምክንያቱም ለዳቦ ስለሆነ፣ ከላይ ደግሞ ትንሽ የእንቁላል አስኳሉን ማለት ነው ቢጫውን ፓርት ትንሽ ቀብቸዋለሁኝ። ምክንያቱም በኋላ ላይ ሲበስል ከላይ የሆነ በቃ የሚያምር ከረል ሊኖረዋል ማለት ነው ከላይ ስናበስለው ማለት ነው እና እንደምትወዱትም ተስፋ አደርጋለሁ። ከወደዳችሁት ይህንን ቪዲዮ ላይክ በማድረግ አሳውቁኝ ማለት ነው በቀጣይ የበዓሉን ሙሉ ቪዲዮዎችን አስገባላችኋለሁ ማለት ነው። ያለውን ፕሮግራም፣ ያደረግኩትን ነገር ሙሉን በደንብ አድርጌ ቀርጫ አስገባላችኋለሁ። እስከዛው ድረስ ግን ለቻናሌ ቤተሰብ ሁኑ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። በድራማውም ላይ ተመልሽ አለሁኝ። በድራማውም ላይ እሰራለሁ ማለት ነው። ያው ግን በዓል ስለሆነ የበዓሌን ፕሮግራም በዓል ላይ ምን አደረግኩኝ፣ እንዴት ሆነ? የሚለውን ነገር ለእናንተ ለማሳየት ስለፈለግኩ ነው እነዚህ ነገር ይዤላቸው የመጣሁት ማለት ነው። በቀጣይ ደግሞ እንግዲህ በዓሉን በምን መልኩ አከበርኩት የሚለውን ነገር እንጀራውንም ዳቦንም ያለውን ነገር ደግሞ ሙሉ ቪዲዮውን እለቅላችኋለሁ ማለት ነው። እስከዛው ድረስ ግን እንዴት አያችሁት? ቪዲዮን ሀሳብ፣ አስተያየታችሁን ኮሜንት አስቀምጡልኝ። የዳቦ መጨረሻ እንግዲህ ዳቦ ከወጣ በኋላ ይህንን ነው የሚመስለው ማለት ነው። ብዙዎቻችሁ እንደዚህ አይነት ዳቦ ትወዳላችሁ እና በጣም ነው የሚያምረው። አልተቃጠለ፣ ምንም አላለም። በጣም የሚያምር ምርጥ ዳቦ ነው። ከወደዳችሁት ኮሜንት ላይ ሀሳብ አስተያየት፣ ላይክ አድርጉ።